ጠና ስትልን እንደምናላችሁ ውድ የፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬ ፕሮግራም ደግሞ እንዲ አንዲት ያለች ፕሮግራም እየቀርብ ያለው ተከታተሉኝ ዘንድ ባክሮት ትገብዛለሁ። ሰሞኑን በአፄ ምድርና ጃኒ ፈንቀራ የሚባል በላይ አርማጭሆ ወረዳ በቀበሌዎች ላይ ከፍተኛ የሆነ ስጋት በተለይ ይ አቶ ማሩ ኪድ የሚባል ግለሰብ እንግዲህ ከቦታው የደረሰኝ መረጃ ነው የሚያመላክተው ወደ 18 ራሱን ሆኖ በህብረተሰቡ ላይ ከፍተኛ የሆነ እንግልት እያደረሰ እንደሆነ እየተናገረ ነው። እንግዲህ ምንድን ነው እኔ አሁን እንግዲህ እንደደረሰ መረጃ ነው እየተናገርኩ ያለሁት። ማሩ ኪዴ በባለፈውም እንደዘገብኩት ወይም እንዳቀረብኩት ሰውየው ተገፍቶ እንደወጣ በመንግስት አካልም በወቅቱ ለነበረው ክፍተት መፍትሄ እንዲሰጥ ባለመደረጉ ተገፍቶ እንደወጣ በነበረ መረጃ መሰረት አንድ ፕሮግራም መስራቴን አስታውሳለሁ። ዛሬ ደግሞ አሁንም የደረሰኝ ነገር የሚነግረኝ ምንድነው አስራ ስምንት ራሱን እንደሆነና በዚሁ በጃኒ ፈንቀራና አፄ ምድር የሚባል ቀበሌ ላይ እንደፈለገ እየፈነጩበት እንደሚገኙ እንግዲህ ተሰብስቦ ስድስት ሰባት ስምንት ነው ገብተው ይበላሉ ይጠጣሉ። መብላት መጠጣታቸው ብዙም የሚከፋ ወይም የሚከብድ ነገር አይደለም። ነገር ግን ህብረተሰቡ በሌለበት አጋጣሚ ገብተው ዘረፋው ልፈጽመው እንደሚሄዱ ነው እንግዲህ መረጃው የሚያመላክተው። ይህ ደግሞ እውነት እውነት አሁን ይህ ህዝብ የምትዘርፉት ይህ ህዝብ የምትገሉት ህዝብ ነው ወይ የሚለው ነገር አስተን እንድናወራ ያስገድዳል። ምክንያቱም በዚህ ወቅት ደጋፊ ነው ያጣው እንጂ ከላይ እስከታች ይሄን ህዝብ ያንገላታው አካል አላጣምና ቢያንስ ከውስጡ የተወለዳችሁ ችግሩን ብሶቱን የምትረዱ አካላት ለምን እንዲህ አይነት ግፍ እንደምትፈጽሙ ለሰሚም ክራ ያጋባልና ሰከን ብትሉ ጥሩ ነው የሚል እይታ ነው ያለኝ። እንግዲህ እኒህ አካላት በዛው በአፄ ምድርና በጃኒፈንቀራ መሳሪያም እንደሚነጥቁ እንዲሁም ደግሞ ሰው ሁሉ እንደሚታፈንም ከቦታው የደረሰኝ መረጃ ያመላክታል። ይሄንም ከላይ እስከታች ይሄ የባለስልጣኑ መስመርም ቢሆን ይጸድ አይደለም ቀንቀን ማታ ማታ የሚል የተለያዩ ማሊያዎችን እንደሚለብሱ እየተነገረ ነው ያለው። እንግዲህ ይሄ ችግር በህዝቡ ላይ ቁማር እየተሰራ መሆኑን በግልጽ የሚያመላክት ነገር ነው። ከዛ ውጭ ይሄ ብቻም ሳይሆን በጭልጋም በተለያዩ ቦታዎችም ተመሳሳይ ድርጊቶች እየተፈጠሩ እንዳለ እንሰማለን። እኔ እንዲያው ለምን እንደዚህ ሆነ እንደዛ ሆነ የሚለው ነገር በእኔ አንደበት ተናግሬ ብዬ ማስቆም የምችለው ጉዳይ ላይሆን ይችላል። አይደለምም ግን አንድ ማሳሰቢያ መስጠት እፈልጋለሁ። ይህ ህዝብ እንደ ህዝብ የመጣበትን ጠላት ተጋፍጦ የሚመልሰው በአዛት የጥጃ ብረት በአዛት መሳሪያ ነው እና ይህም መሳሪያ ዛሬ እየቀማችሁ ለባዕድ የምትሸጡት ከሆነ ነገ ላይ እንደ ህዝብ ምን ሊገጥመን እንደሚችል ሰከን ብትሉ መልካም ነው የሚል እይታ ነው ያለኝ። ሰው ልጅ ፍላጎቱ በርካታ ነው። በዚህ ይህን አርግናርግ ብሎ መወሰን የማይቻልበት አጋጣሚ ነው ያለው። ነገር ግን ወቅቱ አስቸጋሪ ነው እና በዚህ አስቸጋሪ ወቅት መሳሪያውን ጥጃውን ሽጦ በሬውን ሽጦ የገዛውን መሳሪያ እየነጠቃችሁ ለባዕድ የምትሸጡበት አካላት እባካችሁ ሰከን በሉ። ይህ መሳሪያ ትርጉሙ ብዙ እንደሆነ ከአሁን በፊት ያሳለፍነው መከራ ያሳለፍነው ስቃይ በግልጽ የሚያመላክት ነው። ታውቃላችሁ እንግዲህ እንዴት አድርጎ መክቶ እንደመለሰው በጥጃ ብረቱ ነው መክቶ የመለሰው። የመጣበትን የህይወት ወይም የህልውና አደጋ ሁሉ የመለሰው በዚህ መሳሪያ ነው እና መሳሪያውን አትቀሙት። መሳሪያ ይሄ መሳሪያ የእሱ ብቻ ሳይሆን የሀገር መሳሪያ፣ ሀገር የሚጠብቅበት ብረት ነውና እና ከዚህ አንጻር ተውሳ ከንበሉ የሚል መልእክት ማስተላለፍ ፈልጋለሁ። ከዚያ ውጭ ያለ ነገር እንደ ህዝብ የመጣበትን የመጣበትን ጠላት ይመጣበትን ህልውናውን ሊያጠፋ የመጣን አካል የተከላከለው በጥጃ ብረቱ ነው የእናንተ የኔም የብዙዎቻችን ይከፍ አደጋ ቢደርስም አደጋው ደግሞ አሁንም አሁን ባለው ደረጃ እንዲቆም የተደረገው ይህ አርሶ አደር ይህ ገበሬ በአዛት የጥጃ ብረት በመከላከሉ ነው እና ሰከን ብትሉ ጥሩ ነው። ምክንያቱም ቀን ማለፉ አይቀርም። ይህ ቀን ሲያልፍ ግን ጥሎት የሚያልፈው ማህበራዊ ቀውስ ቀላል ሊሆን አይችልም እና ከዚህ አንጻር እባካችሁ ሰከን በሉ የሚል መልእክት ማስተላለፍ ፈልጋለሁ። ከዛ ባሻገር ሰሞኑን የመተማ የመተማ ጎንደር መስመር ተዘግቶ እንደሰነበተ አሁንም እንደተዘጋ እንደሆነ ነው እየተነገረ ያለው በተለያዩ ማህበራዊ ሚዲያዎች። ዛሬ ከሰላሳ ጀምሮ እንደተከፈተ ምን እንዳለ የሚል ነገር አለ። ነገር ግን በሳምንት በሶስት ቀን አንዴ መከላከያ እያጀበው እንደሚያልፍ ነው እየተነገረ ያለው። ከፍተኛ የሆነ ወጪ እንትኑ ተሳፋሪው ይከፍላል። ያ ደግሞ እንደዚህ እንትን እያደረገ መከላከያ እያጀበው እንደሚያልፍ ነው እየተነገረ ያለው። ዛሬ ለምሳሌ ሚያዝያ ሰላሳ ላይ እንዳለፈ ምገር እንደተከፈተ እየተነገረ ነው ያለው የሚያልፈው ሰው ሁሉ የሚያልፈው አካል ሁሉ በመከላከያ ታጅ ወኝ ዝም ብሎ የሚያልፍበት ምንም አጋጣሚ እንደሌለ ነው የተነገረ ያለው። ያ ማለት የመንገዱን ነጻነት አሁንም በግልጽ የተከፈተ አለመሆኑን በዚህ አጋጣሚ የመናገር ወይም ማለት አስፈላጊ ነው እና እነሱ ነው። ሌላው በባለፈው አንድ ነገር ለማለት ሞክሬ ነበር። ይህ ፕሮጀክት ቀደም ተውሎ የተሞከረ ፕሮጀክት ነው። ይሄ ሮቢትን ከበኋላ የማገናኘቱን ነገር ቅልማም እንደ ድርጅት እንደ ልማት ድርጅት እንዲሁም ሌሎችን በውጭም በውስጥም ያላቸው አካላት ተባብራችሁ ሮቢትን ከበኋና በማገናኘት አንደኛ ለአርማጭሆና የጭልጋ ማህበረሰብ የተለያዩ ግንኙነቶች እንዲፈጥር ማድረግ ቢቻል፣ ሲቀጥል ደግሞ ይህን መስመር ሁሌም እየተዘጋ ያለው ደንቢያ ላይ ነው እና ይህን ችግርም ለመቅረፍ የዚህ መስመር መዘርጋት ወሳኝ መሆኑን ማመላከት የግድ ነውና ከዚህም ላይ ይህን ለሁሉም ማለት ይሄን ፕሮግራም የምትከታተሉ አካላት ትኩረት ብትይዙትና ለቀጣይነትና ለውጤታማነቱም ብንሰራ መልካም ነው። ታውን በፊት ለእንጫ ጎባይ ጀጀቢት፣ በዛ በለምለም ተራራ ማለፍ አስቸጋሪ በሆነበት ወቅት በርያርጎ መቶ መቃ እንዲገናኝ አድርጎ የሰራው ማህበረሰቡ ነው እና አሁንም በሆናን ከ ሮቢት ለማገናኘት ሁሉም ባለድርሻ አካላት ጠንክሮ መስራት አለበትና ያ መስመር ቢከፈት በቀጣይ ለሚፈጠሩ አስቸጋሪ ሁነቶች በሙሉ መፍትሄ ሊሰጥ ይችላል። ይህ መፍትሄ መስጠት ብቻም ሳይሆን የላይ አርማጭሆና የጭልጋን ሕዝብም እንዲሁም ማገናኘት የዕለት በዕለት በገቢያ ልውውጥ እንዲገናኙ የሚያደርግበት አጋጣሚ ሰፊ ነው እና እሱን ነገር ብናደርግ መልካም ነው የሚል አቅጣጫም ማሳየት መናገር እንፈልጋለሁ እና እንግዲህ ዛሬ ፕሮግራሜ ለመልኩ ማሳየት ንፈልገው የመንገዱ መከፈት ቋሚ እስካሁንም ድረስ ደልቶ እንዳልተከፈተ በመከላከያ እንደሚታጀብ ሲቀጥል፣ ደግሞ እነዚህ አሁንም በተለያየ ቦታ እየደረሰ ያለው ቀውስ ይህ ቀውስ የሚቆመው ደግሞ እርስ በርስ መመካከል ሲሆን፣ እነዚህ በውጭ እየተንቀሳቀሱ ነው የሚባሉ ልጆችንም ሳባ አድርጎ መክሮ ህብረተሰቡ እርስ በርስ ተነጋግሮ መግባባት ደረጃ የሚደረስበትን አጋጣሚ ቢፈጠር መልካም ነው ለማለት ነው። ሌላው የታሰሩት ኮሚቴዎችን ዝም ብሎ መመልከት አሁንም አግባብ አይደለም እና በተገኙ አጋጣሚ ሁሉ ኮሚቴዎች እንዲፈቱ ጥረት መደረግ አለበት። የነዚህ ኮሚቴዎች መታሰር አጠቃላይ የህብረተሰቡ ጥያቄም በዚህ አግባብ ቁሞ እንደቀረ ስለሚገመት የእነሱ መፈታት ትርጉሙ ሰፊ ነው እና እንዲፈቱ ሁሉም የበኩሉን አስተዋጽኦ ማድረግ አለበት የሚል የዕለቱ መልእክቴ ነው። በቀጣይ በህላ ፕሮግራም እስከምንገናኝ በደህና ሰናበታለሁ።